ውድ ይሄ ልጅ ኤጅኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣቸው። በዛሬው ዕለት የምንማማርበት የትምህርት ርዕስ ትኩረት የሚያደርገው አንድ ጥሩ ወይም መልካም የሚባል ዓላማ እንዴት ማዘጋጀት እንችላለን የሚለው ላይ ትኩረት አድርገን እንማማራለን። ይህ ቪዲዮ በዋናነት የሚጠቅመው በተለያዩ ተቋማት ውስጥ ተቀጥራቸ የምትሰሩ ባለሙያዎች ይህን ቪዲዮ ብታዳምጡት በጣም ይጠቅማቸዋል። ለምን ብዙ ጊዜ ካላይ ልምድ እንደተመለከትኩት ከሆነ በርካታ ስራዎችን እንሰራለን፣ ግን ለምን እንደምንሰራ ግባችን ወይም አላማችን ምንድን ነው ተብለን ስንጠየቅ በግልጽ ለማስቀመጥ የምንቸገርበት አጋጣሚ በጣም ብዙ ነው። ስለዚህ ይህንን የክላሪቲ ኢሹ ለመፍታት ቢባል ያዘጋጀሁት ቪዲዮ ስለሆነ ይጠቅመኛል ብላችሁ የምታስቡ ሰዎች አብራችን ቆዩ፣ አብረን እንማማራለን ማለት ነው አሁን

እንግዲህ አንድ ግልጽ የሆነ ወይም ዌል ዲፋይንድ የሆነ ኦብጀክቲቭ ሴት ለማድረግ የምንከተለው ፍሬምወርክ የስማርት ሎጂክ ፍሬምወርክ ይባላል ማለት ነው። ስለዚህ በተቻለ መጠን የምናስቀምጠው አላማ ይሄንን ሎጂካል ፍሬምወርክ ያሟላ አይነት እንዲሆን ይጠበቃል ማለት ነው እና የስማርት ሎጂክ ፍሬምወርኩ ምን እንደሚመስል እናያለን። በስተመጨረሻ ደግሞ ሁለት ምሳሌዎችን አብረን እንሰራና የስማርት ሎጂክ ፍሬምወርኩን የሚያሟሉ መሆናቸውን ወይም አለመሆናቸው መሆናቸውን አብረን እናያለን ማለት። እስኪ አሁን በቅድሚያ ወደ ስማርት ሎጂክ ፍሬምወርኩ ምን እንደሚመስል እኔ ማለት እንግዲህ የተለያዩ ደራሲያን፣ የተለያዩ ባለሙያዎች ዓላማችሁን በግልጽ ጻፉት ወይም ንገሩን ተብለን ብንጠየቅ የምናብራራበት መንገድ ሊለያይ ይችላል ማለት ነው። ምንም እንኳ ተቀራረቢያ የሆነ አንደርስታንዲንግ ሊኖር ቢችልም ማለት ነው። ስለዚህ ይህንን ለመፍታት በተቻለ መጠን አንድ አይነት ኦብጀክቲቭ መስራት እንድንችል የምንጠቀምበት ፍሬምወርክ የስማርት ሎጂክ ፍሬምወርክ ይባላል ማለት ነው። ስለዚህ ስማርት ማለት ምን ማለት ነው የሚለው ነገር እንመልከት። እንግዲህ ስማርት የሚለው ቃል አብሬቬሽን ሲሆን ኤስ ማለት ስፔሲፊክ ማለት ነው። ኤም ማለት ሜጀሬብል ማለት ነው። ኤ ማለት አችቤብል ማለት ነው። አር ማለት ሪያሊስቲክ ነው። ቲ ማለት ታይም ባውንድ ማለት ነው። ስለዚህ ይሄንን የሚያሟላ አይነት ኦብጀክቲቭ ማስቀመጥ መቻል አለብን ማለት ነው። ስለዚህ እንዴት ማስቀመጥ እንደምንችል ከማየታችን በፊት ግን የእያንዳንዱን ተርም ዲቴል ኤክስፕላኔሽን እስኪ ኤስ ማለት ስፔሲፊክ ነው ማለት ብለናል ማለት ነው። ስለዚህ ምን ማለት ነው ስፔሲፊክ ስንል ማለት፣ ስለዚህ ስፔሲፊክ ነው ስንል ሶስት ነገሮችን የግድ ማሟላት መቻል አለበት የምናስቀምጠው ዓላማችን ማለት ነው። አንደኛ ሁ ኦር ፎከስ ኦፍ ማይ ፐብሊክ ሄልዝ ኤፌርት። ምናልባት የጤና ባለሙያዎች ከሆናችሁ ሌላ ተቋም ከሆናችሁም የአላማችሁ ትኩረት ማን ነው የሚለውን ነገር ወይም ምንድን ነው የሚለውን ነገር መግለጽ መቻል አለበት፣ መግለጽ መቻል አለባችሁ በኦብጀክቲቫችሁ ማለት ነው። ስለዚህ የመጀመሪያው ስፔሲፊክ ነው ለማለት ር ሁ ኦር ዋት ኢዝ ዘ ፎከስ ኦፍ ማይ ፐብሊክ ሄልዝ ኤፈርት ብለን ብንጠይቅ ኦብጀክቲቫችን ውስጥ እንደ መልስ ልናገኘ ሚሆን ይጠበቅበታል ማለት ነው። ሁለተኛው ዋት ታይፕ ኦፍ ቼንጅ ኢዝ ኢንተንዴድ፣ ምን አይነት ለውጥ ነው ማምጣት የምፈልገው የሚለውን ነገር በግልጽ መቀመጥ መቻል አለበት። ሶስተኛ ዌር ዘ ቼንጅ ሹድ ካም፣ ለውጡን እንዲመጣ የምፈልገው የሚለውን መመለስ መቻል አለበት ማለት ነው። ስለዚህ እነዚህን ሶስት ነገሮች ከሟላ በስማርት ሎጂክ ፍሬምወርክ ውስጥ ስፔሲፊክ የሚለውን ኤለመንት አሟልተዋል ማለት ነው። ስለዚህ ስፔሲፊክ ነው ኦብጀክቲቭ ለማለት ሁ ኦር ዋት ኢዝ ፎከስ ኦፍ ማይ ፐብሊክ ሄልዝ ኤፈርት አዝ ዌል አዝ ዋት ታይፕ ኦፍ ቼንጅ ኢዝ ኢንተንድድ ኤንድ ወር ዘ ቼንጅ ሹድ ቢ ኤግዚስት የሚለውን መመለስ መቻል አለበት። ይሄንን ከመለሰልን ስፔሲፊክ መሆን አለበት የሚለውን የስማርት ሎጂክ ፍሬምወርክ ኢለመንት አሟልቷል እንላለን ማለት ነው። ሁለተኛው ሜጀረብል ነው። ሜጀረብል ስንል ባይ ዋቴቨር ኤፒዲሞሎጂካል ሜጀርመንት ኦር ኢንዲኬተር ኩድ ኢት ቢ ሜጀረብል የሚለውን ነገር መመለስ መቻል አለበት ማለት እንግዲህ ማምጣት የምንፈልገው ለውጥ ለውጡ በተወሰነ መልኩ መለካት የሚችል አይነት ነገር መሆን መቻል አለበት ማለት ነው። ሶ ሜዥሬብል ሳይዝም በውስጡ መኖር መቻል አለበት። እነዚህም ሁለት ነገሮች ካሟላ ከስማርት ሎጂክ ፍሬምወርክ ውስጥ የሜዥሬብል ኤሌመንቱን አሟልተዋል እንላለን። ስለዚህ ሜዥሬብል ነው ለማለት ሹድ ቢ ሜዥሬብል ባይ ዋቴቨር ኢን ኤፒዲሞሎጂካል ሜዥርመንት ማለት ነው፣ ይህንን መያዝ ይኖርበታል ማለት ነው። በሶስተኝነት ደረጃ አችቬብል ወይም አቴኔቢሊቲው ነው። አችቬብል ነው ስንል በዚ ዶን ዘ ኮንቴክስት ዛት አውር ፕሮግራም ሪሊ ኤግዚስትስ ሪሊ ሀብ ኦር ሀዝ ኩድ ታች የሚለው ነገር መመለስ መቻል አለበት። ቴር ሹድንት ቢ ፖሲቢሊቲ ኦፍ ኢምፖሲቢሊቲ። ምን ማለት ነው እንግዲህ ባለን የሰው ሀብት፣ ባለን ጊዜ፣ ባለን ሪሶርስ አማካኝነት እንደርሰዋለን ወይም ብለን ያስቀመጥነውን ሜጀሬብል ሳይዝ መድረስ እንችላለን ወይ የሚለውን ፊዚቢሊቲ ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ፊዚብል ነው ስንል የኢምፖሲቢሊቲ ሲቹዌሽን ሊኖር እንዲችል መፍቀድ የለብንም ማለት ነው። ያ ከሆነ ግን አቺቬብል ነው ኦብጀክቲቫችን የሚለውን ሚኒማ ያሟላል ማለት ነው። ስለዚህ በስማርት ሎጂክ ፍሬምወርክ ውስጥ የአችቤብሊቲ ትርጓሜ አሟልቷል እንላለን ማለት ነው። ባለን ሪሶርስ ባለንበት ነባራዊ ሁነት ውስጥ እንደርሰዋለን የምንለው ግብ ላይ መድረስ የሚያስችለን ነው ብለን ካሰብ አችቤብሊቲን አሟልቷለን እንላለን ማለት ነው። አር ማለት እንግዲህ ቅድም እንዳልኳቸው ሬሌቫንት ነው። ሬሌቫንት ነው ስንል ያስቀመጥነው ግብ አይሚን ዓላማ ለትልቁ የፕሮግራም ግባችን ወይም ለትል የ የተቋማዊ ሚሽናችን ወይም ቪዥናችን አስተዋጽኦ አለው ወይ ሳይንሳዊ ትስስር አለው ወይ እውነትም ፉልፊል ወይም ብናሳካው አላማችን ብናሳካው ግባችን ላይ አውንታዊ የሆነ አስተዋጽኦ ይኖረዋል የሚለው ነገር መመለስ መቻል አለበት ማለት ነው ስለዚህ አውር ኦብጀክቲቭ ሹድ ቢ አላይን ዊዝ አውር ብሮደር ፕሮግራም ጎል ማለት ነው ይሄንን መመለስ መቻል አለበት ማለት ነው ይሄንን ካሟላ ወይም ዓላማችንን ስናሳካው ግባችን ላይ ለውጥ እንድናመጣ የሚያስችልን ነገር ከሆነ ዊካን ሳይዛት አውር ኦብጀክቲቭ ኢዝ ሪለቫንት ማለት እንችላለን ማለት ነው። በአምስተኝነት ደረጃ ግን ታይም ባውንድ ነው። ታይም ባውንድ ስንል እንደርሰዋለን ብለን ያስቀመጥነው ሜዥሬብል ሳይዝ በስማርት ሎጂክ ፍሬምወርክ መሰረት ኤምን ዲፋይን እንዳደረግ ነው፣ ባለን ጊዜ ውስጥ መድረስ የምንችል ከሆነ በጊዜ ኮንስትሪያንት ምክንያት መድረስ የማንችለው ከሆነ ግን ታይም ባውንድ ነው ልንል እንችላለን ማለት ነው። ስለዚህ ዴድላይኑም ሊነግረን ይገባል ማለት ነው። ውጤቱን ወይም ኦብጀክቲቫችንን ተሳክቶ የምናገኝበት ቀን መቼ ነው የሚለው እንዴድ ላይን ሊነግረን ይገባል ማለት ነው። ስለዚህ ታይም ባውንድ መኖር መቻል አለበት ማለት ነው። ይሄ መኖሩ እንግዲህ ሴንስ ኦፍ ኦርጀንሲ አንዳንዴ ጊዜው ሳንሰራው የሚደርስብን ከሆነ ግን የምንድነው የመጣደፍ አይነት ስሜት እንዲኖረን ሊያደርገን ይችላል ማለት ነው። ሌላው ፎከስድ አድርገን እንድንሰራውም ሊያደርገን ይችላል ማለት ስለዚህ ቲ ማለት ታይም ባውንድ ስንል ዴድ ላይኑን ክሊርሊ ስቴት ማድረግ ይጠበቅብናል ማለት ነው። ይህንን ካሟላ በስማርት ሎጂክ ፍሬምወርክ ውስጥ ታይም ባውንድ የሚለውን ሚኒማ ወይም ፓራሜትር ያሟላልናል ማለት ነው። ስለዚህ እነዚህን አምስት የስማርት ሎጂክ ፍሬምወርክ ኢለመንቶችንን አንድ ኦብጀክቲቭ ሊኖሩት ይገባሉ ማለት ነው። ስለዚህ እነዚህን አሟልቶ ከጻፍነው ግባችን በጣም ቆንጆ ወይ ምርጥ ከሚባሉ ግቦች አንዱ ነው ማለት ነው። ለየትኛውም ግለሰብ የሚሆን ቡድን ግባችንን አሳልፈን ብንሰጠው በግልጽ አንደርስታንድ ያደርጋሉ። ምንም አይነት የማሻማት ባህሪ የሚኖረው አይነት ግብ አይኖረንም ማለት ነው። ይህ ደግሞ ከሆነ ዌል ዲፋይንድ የሆነ ኦብጀክቲቭ አለን ማለት እንችላለን ማለት ነው። ስለዚህ ሁሌም ግባችሁን ስትጽፉ በእነዚህ ከላይ በነገርኳቸው የስማርት ሎጂክ ፍሬምወርክ መሰረት ግባችሁን ቸክ እያደረጋችሁ መስራት ትችላላችሁ ማለት ነው። ይህንን ብታደርጉ በእያንዳንዱ ተቋም ውስጥ የሚኖረውን የግብ አጻጻፍ ችግር ወይም የግብ ዴቨሎፕመንት ቻለንጅ መፍታት ትችላላችሁ። ና ቪዲዮን ተጠቀሙበት። እስኪ አሁን ቴዎሬቲካል ኮንሰፕቱ ምን እንደሚመስል አየን። እስኪ አንድ ሁለት ኦብጀክቲቮችን በጋራ እኔና የስማርት ሎጂክ ፍሬምወርኩን ያሟላሉ ወይ ሳያሟሉ የሚለውን ነገር እኔ ማለት ነው። የመጀመሪያ ኦብጀክቲቭ ቱ ኢንክሪዝ ፐርሰንቴጅ ኦፍ ማዘርስ ሁ ሃቭ ሴፍ ሴክሹዋል ፕራክቲስ ፍሮም 3 ዳታ ሳብሲቲ ይ 7 ኢትዮጵያን ፊዚካል የር ሚል ኦብጀክቲቭ አለ። አሁን ይህ ኦብጀክቲቭ የስማርት ሎጂክ ፍሬምወርኩን ያሟላል? ቆንጆ ነው ጥሩ ነው ወይ የምንለው አይነት ግብ ነው ወይ የሚለውን ነገር እኔ ማለት ነው። ምናልባት መጻፉትና ወይም ቪዲዮ ላይ ፖዝ አድርጉትና ያሟላል ወይም አያሟላም የሚለው ነገር ለራሳቸው ስሩ። ሁለተኛ ሁለተኛ ኦብጀክቲቭ ቱ ኢንክሪዝ ዘ ፐርሰንቴጅ ኦፍ ማዘርስ ዊዝን ዘ ሪፕሮዳክቲቭ ኤጅ ግሩፕ ሁነውስ አባውት ሰርቪካል ካንሰር ፍሮም 6 ቱ 8 ፐርሰንት ዊዝን ልደታ ሳብሲቲ ባይ ዘ ኢንድ ኦፍ 2007 ይሄ ግብ አለ ማለት ነው። ስለዚህ ይሄ ግብ የስማርት ሎጂክ ፍሬምወርክን ያሟላል አያሟላም ሚለውን ነገር ኢቫሉዌት አድርጉና ችግር ካለበት ኮሜንታችሁን አስቀምጡ። ትክክለኛ መልሱን ግን ከተወሰነ ደቂቃ በኋላ እዚሁ ቪዲዮ ላይ ታገኛላችሁ ማለት። ከዛ በፊት ግን ፖዝ አድርጋችሁ ለራሳችሁ ማብራሪያ አስቀምጡና ስሩት። በጣም ጥሩ። እስኪ አሁን አብረን እንስራ። የመጀመሪያውን ኦብጀክቲቭ ስናይ ቱ increase the percentage of mothers who have safe sexual practice from 20 to 30 percent ኢለደታ ሳብሲቲ ባይ ዘኢንዶቭ 2017 ኢትዮጵያን ፊዚካሊ ይህ ኦብጀክቲቭ የስማርት ሎጂክ ፍሬምዎርኩን ያሟላል ትክክለኛ ኦብጀክት ነው ወይስ አይደለም የሚለውን ነገር ስናይ፣ እስኪ አንድ በአንድ እንግዲህ ስፔሲፊክ ነው ወይ የሚለውን ስንመለከት፣ ስፔሲፊክ ነው ለማለት እንግዲህ ዉ ኢዘ ፎከስ ኦፍ ማይ ፐብሊክ ሄልዝ ኢፈርት የሚለውን መመለስ መቻል አለበት ማለት ነው። አንደኛ የዚህ ፐብሊክ ሄልዝ ኢፈርት ማዘርስ ማዘሮች ናቸው። ሶ ኢትዝ ስፔሲፊክ እንግዲህ ኦፍ ኮርስ ማዘር የሚለው እንግዲህ ማዘርስ ዊዝን ዘ ሪፕሮዳክቲቭ ኤጅ ግሩፕ የሚለው ደግሞ ቢጨመርበት ወይል ዲፋይንድ ይሆናል። ግን አትሊስት ማዘርስ ከሌላው ሴግመንት ኦፍ ፖፕሌሽን ትንሽ ብለርድ የሆነ ክሊር ከት ፖይንት ባይኖረውም ግን ጥሩ ነው እና ሁ የሚለውን አትሊስት ይመልሳል ማለት ነው። ሶ ዋት ታይፕ ኦፍ ቼንጅስ ኢንተንድድ የሚለው መመለስ መቻል ያለበት ስፔሲፊክ ነው ለማለት

አይ ሚን ልደታ ሰብሲቲ ይጨምራል፣ ነው ጨምራለሁ ነው ሶ ከሀያ ወደ 30 ፐርሰንት በ10 ፐርሰንት ይጨምራል ማለት ነው። ሶ ሜጀሬብል ሳይዙ አለ ማለት ነው። ቴን ፐርሰንት ኢንክሪዝመንት አለ ዩኒት ኦፍ ሜጀርመንቱ ደግሞ ፐርሰንት ነው። ባይዋቴቨሬንጅ ቱሞሎጂካል ሜጀርመንት ኩዲት ቢ ሜጀሬብል ስንል እንግዲህ የሴፍ ሴክሹዋል ፕራክቲስ በፐርሰንቴጅ ካልኩሌት ይደረጋል ማለት ዲስ ኦብጀክቲቭ ሀዝ ሜጀሬብል ሚኒማውን ያሟላል ማለት ነው። አቺቤብል ነው ኤን ያሟላሉ ወይ ኤ ማለት አችቤብል ነው። አችቤብል ማለት ቤዝዶን ዘ ሪሶርስ ቤዝዶን ዘ ታይም ቤዝዶን ዘ ሂዩማን ሪሶርስ ዲ ኤክስፐርትስ ዛት ዊ ሃብ ኤን ዘ ኮንቴክስት ኢን ዊች ዞስ አን ሰብ ሴክቹዋል ፕራክቲስ ኤግዚስትስ ማተርስ ማለት ነው። ስለዚህ አችቤብል ነው ለማለት ኦብጀክቲቭ የሆነ ነገር እንዲለን አንፈልግም ግን ያለንበትን ነባራዊ ሁኔታ ያለን ሪሶርስ ያለን እንትን ኦብጀክቲቭ ላይ እንድናስቀምጥ አይጠበቅም ማለት። ሶ አችቤብል ነው ወይ የሚለው ነገር ለናንተ ነው ምቶ እኔ ቴዎሬቲካሊ የሰራሁት በሆኑ እንደ ተቋም ስሰሩት ግን ያላችሁ ሪሶርስ፣ የተመደበላችሁን የሚኖራችሁን ጊዜ እና ያላችሁን ባለሙያ ስለምታውቁት ከሀያ ወደ ሰላሳ መድረስ እንችላለን ወይ የሚለውን የፊዚቢሊቲ ኢሹ አይታችሁ የምትወስኑት ነገር ነው የሚሆነው ለጊዜው ግን ያው ሰስፔንድድ እናደርገዋለን ማለት ነው። ከዚህ በመቀጠል ሪሌቫንት ነው ወ የስ አር ማለት ሪሌቫንት ነው ለሆነ ፕሮግራም ጎል ኮንትሪቢዩት ያደርጋል ኮንትሪቢዩሽን አለው ወይ ለብሮደር ፕሮግራም ጎሎች ይሄ ሰብ ሴክሹዋል ፕራክቲስ ቢጨምር አሁንታዊ ኮንትሪቢሽን ይኖራለሁ የሚለው ነገር የስ ነው። ለምን ሴፍ ሴክል ፕራክቲስ ቢጨምር ሰርቪካል ካንሰር የሚያዙ ሰዎች ቁጥር ይቀንሳል። ስለዚህ የሴፍ ፕራክቲስ መጨመር ለሰርቪካል ካንሰር ወይም ለማፀንብር ካንሰር የሚጋለጡ እናቶች ቁጥር ይቀንሳል ማለት ነው። ር ማለት ስ ሪለቫንት የሚለውን ያሟላል ማለት ነው። አር ማለት ታይም ባውንድ ነው ማለት ስለዚህ በ217 ነው ይሄንን እንግዲህ ከ ወደ 30 ውዝን ልደት አሳብሲት ይላሉ እናቶች ላይ የ የሴፍ ሴክሱል ፕራክቲስ እንጨምራለሁ የሚለው ና ያሟላ ነው። ኢትስ ታይም ባውንድ ማለት ነው። አሁን የቀረን ምንድን ነው? አችቤቢሊቲውን ነው። አችቤቢሊቲ እንግዲህ በዝዶን ኦርጋናይዜሽናል ሪል ኮንቴክስት ዘ ፕሮግራምስ ሪል ኮንቴክስት መሰረት የሚወሰን በመሆኑ ለአሁኑ ግን የስማርት ሎጂክ ፍሬምወርኩን ያሟላው ኦብጀክቲቭ ስለሆነ እንደ አንድ ቆንጆ ወይም ትክክለኛ ኦብጀክቲቭ አድርጋችሁ ልትወስዱት ትችላላችሁ ማለት ነው። ይሄ ኦብጀክቲቭ እንግዲህ ስማርት ሎጂክ ፍሬምወርክን ያሟላል። ስፔሲፊካሊ ግን የቢሄቪየራል ኦብጀክቲቭ ጻፉ ብትባሉ እንግዲህ እንደዚህ ነው የምጽፉት ማለት ነው። የሁለተኛው ኦብጀክቲቫችን ቱ ኢንክሪዝ ዘ ፐርሰንቴጅ ኦፍ ማዘርስ ዊዝን ዘ ሪፕሮዳክቲቭ ኤጅ ግሩፕ ሁ ኖውስ አባውት ሰርቪካል ካንሰር ፍሮም 16 ቱ 80 ፐርሰንት ዊዝን ልደታ ሳብሲቲ ባይ ዘ ኤንድ ኦፍ 2017 ኢትዮጵያን ፊዚካሊ ይህ ይሄ ኦብጀክቲቭ የተሟላ ነው ወይ ስማርት ሎጂክ ፍሬምወርኩን ያሟላ ኦብጀክቲቭ ነው ወይ ጥሩ ነው ወይ ሊሻሻል ይገባዋል ወይ ሳይገባው የሚለውን ነገር ስለሰራችሁት አብረን የመጀመሪያው ስፔሲፊክ ነው ወይ ስፔሲፊክ ነው ስንል እ ሁ ኦር ዋት ኢዝ ዘ ፎከስ ኦፍ ማይ ፐብሊክ ኤልዚ ፈርት የሚለውን ይመልሳል ማዘርስ ዊዝን ዘ ሪፕሮዳክቲቭ ኤጅ የት ልደታ ሳብ ሲቲ ዋት ታይፕ ኦፍ ቼንጅ ይንተንድ ኖዊንግ አባውት ሰርቪካል ካንሰር ስለዚህ ሰርቪካል ካንሰር ላይ ያላቸውን ግንዛቤ መጨመር ነው ማለት ነው። ስለዚህ ኢቲዝ ስፔሲፊክ ማለት ነው። ሁለተኛው ሜጀረብል ነው። ሜጀረብል ነው ስንል ሜጀረብል ሳይዝ ና እንድኬተር አለው ወይ ነው ከ60 ወደ 80% አዌርነስን ወይም ነው ኖሀዋቸውን ኖውለጃቸውን መጨመር ነው ለዳታ ሳብሲቲ ላይ ላሉ በእውኑ ለድድሜ ክልል ለሚገኙ ሴቶች ሶ ኢት ኢዝ ሜጀራብል ማለት ነው። በፐርሰንት ይለካል ማለት ነው። አቺ ቤቢል አሁንም በፕሮግራሙ ባለው ነባራዊ ሁኔታ ላይ የሚወሰን ስለሆነ ለጊዜው እንተውና የአቺ ቤቢሊቲ ኢሹ ኦብጀክቲቭ ላይ እንዲታይ አይጠበቅም ማለት ነው ግን ሪሊ ፊዚብል እንዲሆን ስለሚጠበቅ እናንተ ኮንቴክስታችሁን በደንብ አይታችሁ ነው ከ ወደ ከ ጨምራለሁ ወይም ቀንሳለሁ የምትሉት ና ይህን ለእናንተ ተዋለሁ ሪለቫንት ነው ወይ የስ ኢትዝ ሪለቫንት ለምን እናቶች በሰርቪካል ካንሰር በሽታ ምንነት ላይ ያላቸው ግንዛቤ ጨመረ ማለት የስ ጥንቃቄ የተሞላበት የግብረ ስጋ ግንኙነት የመጨመር እድላቸው በጣም ከፍተኛ ነው ያ ከሆነ ደግሞ በማጸንበር ካንሰር የመያዝ እድላቸው በጣም ይቀንሳል ማለት። ሶ ኮንቴክስት ምንድን ነው? ኮዝ ኤንድ ፌክት ሪላሽንሽፕ አለሁ ወይም አስተዋጽኦ አለው ይሄ የሰዎች ግንዛቤ እንዲጨምር በማድረግ ረገድ ማለት። ሶ ሪለቫንት የሚለውን ያሟላል። ታይም ባውንድ ነው ወይ የሚለው ነገር፣ አዎ በ2017 መጨረሻ ላይ ነው እንግዲህ ከ60 ወደ 80 ፐርሰንት ይጨምራል ያለው። ሶ ኢትዝ ታይም ባውንድ ዴድ ላይን ክሊር ሊስቴት አድርጓል ማለት። ውድ ሄልዝ ኢጁኬሽን ቻናላችን ተከታታዮች በዛሬው ዕለት ያዘጋጀሁላችሁ የጤና ጥበቃ ትምህርት በዚሁ ያበቃል። ጥሩ ትምህርት አግኝታችኋልም ብዬ ተስፋ አደርጋለሁ። ቪዲዮው ክሊር እስከሚሆንላችሁ ድረስ ደጋግማችሁ አዳምጡት። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በደህና ቆዩኝ ባ ባባባይ ባባባ